ንዬ በፖሊስ ቁጥጥር ስር ዋለ። ወይ ጉድ! ባለፈው ወንድ አይደለህም ብለው የለ ኢፍራት አየ። ወንድነቴንማ ጀግንነቴን አሳይሻለሁ ብሎ ያፌትን ፈንክቶት እንግዲህ በጩብ የቁጥ ቁጥ በቁጥጥር ስር ሆኖ እንግዲህ ኤርሚያስ ፖሊስ ኤርሚያስ ሪስፔክተር ኤርሚያስ እየመረመረው ይገኛል። እኔ አላደረኩትም እባክህ ቢለውም እንኳን በፍጹም ቢሰማው ፈቃደኛ አይደለም። ጽዬ ደግሞ እንደ ወንድሜ ተው ብለህ ተው ብለህ ተው ብለህ አልሰማ አልከኝ ብላ በጣም ተናዳለች። ኤፍራታዬ ደግሞ እንዴት እንደዚህ ታደርጋለህ ብላ በጣም ፈነጨችበት። እንዴ እና ታዲያ ባለፈው ወንድ አይደለህን ብለሽኛ አልነበረ ወይ? ለምን እንደዚህ ትፈነጫለሽ? እንዴ ወንድ ሲሆን ወንድ አንተ ይሄን ወይ ወንድነት እንዴለሽ ዝም ስል ደግሞ አይ አንተ ወንድ አይደለህም፣ ታያለሽ። ስለዚህ ወንድነቴን ላሳይሽ ብሎ እንግዲህ በጣም ከፍተኛ ክትትል ውስጥ ያለው አቶ ያፌት አልበገሬው አይበገሬው ያፌት እንግዲህ ያልጋ ቁራኛ ሆኗል ማለት ነው። በጣም በጣም በጣም ያሳዝናል። ሉሊት ደግሞ ደስ ብሏታል። ያው እሷ ሁሉንም ነገር ማበጣበጥ ስለሆነ ስራዋ ያው ናታንም ስለወጋላት ደስ ብሏታል ማለት ነው። ምክንያቱም የእነሱን ዘር ማጥፋት ስለምትፈልግ ሀብቷን ለራሷ ቤዛን እንደምንም አታላ ለራሷ ሀብቱን መውረስ ስለምትፈልግ ምንም እያደረገች አይደለም ማለት ነው። በሌላ በኩል ገንዬ እንግዲህ ልጄ ናፍቃኛለች፣ ልጄ የዓይን ራብ ሁናብኛለች እና ባክህ ባክህ ቢንዬ ልጄን አምጣልኝ እያለች በጣም እየለቀሰች ነው። እሱ ደግሞ አብሽሪ ገንዬ፣ ሁሉንም ነገር እኔ ፊክስ አደርገዋለሁኝ አስተካክለዋለሁ፣ ብቻ አንቺ ትንሽ ለትንሽ ጊዜ ትንሽ ታገሽኝ እያለ ቃል ገብቶላታል ማለት ነው። ሰላም ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ሰላም ነይ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እኔ የሚመስለኝ ግን ዳግም የወጋው ይመስለኛል ማለት ነው። ምክንያቱም ዳግም በባለፈው እህቱ በትክክል ከእሷ ፍቅር ይዞት እንዳላገባችው ገብቶታል። ታስታውሱ ከሆነ ቤዛ እንዲሁም ደግሞ ላ ድምፂ እንዲሁም ኢፍራታ እና ደግሞ ዳግም ሆነው ቃል ተግባብተው ነበር። እንዴ እህቴ ለምንድን ነው በፖሊስ የማናስ ይዘው ብለው ሲሏል። አይ ያፌት እኮ እንደዚህ በቀላሉ የሚወርቅ ሰው አይደለም። ሲቀጥል ደግሞ እንደዚህ ዝም ብለህ ፖሊስ ጣቢያ ሂድ አመልክተህ የሚያዝ አይደለም። ከበላዩ ብዙ ሰው አለ እና እሱን የግድ ቀርበን እና የሆነ መረጃ ማግኘት አለብኝ ብላ አሮጊት መስላ እየሄደች እየተከታተለች ያንን ነገር እያደረገች ነበረ ማለት ነው። እና ያንን ነገር ዳግምዬ አስታውሶ ሳቅ ብሎ ነበረ። እና እስኪ ንገረኝ፣ ዛሬ ደግሞ ያለው የት ነው ያፌት ብሎ ሲጠይቀው አቤልን፣ እሱ ደግሞ አይ ዛሬ በጠዋት ነው የወጣው፣ እኔን ራሱ ከመነሳቱ ሄድ ብሎ አባርሮኛል፣ እንቅልፌን እንኳ ሳልጨርስ አለው። እህት እኮ ደህና ናት፣ አታስብ። ምክንያቱም ስለሚያፈቅራት እህትህን ምንም አያደርጋትም። ንገረኝ፣ አንተ ግን ይሄን ያህል አመት ድብቅ ሆነህ አለውና እሱን ታው ለማንኛውም፣ ደስ ይላል ብሎ በጣም ተደሰተ። ለምን ይመስላችኋል ዳግም የተደሰተው? ምክንያቱም መንገድ ላይ ጠብቆ ሊወጋው ነበረ። በሌላ በኩል ናታንም እንዳያችሁት እንግዲህ እኔ ስራዬ እንዲበላሽብኝ አልፈልግም፣ ስራዬም ሲበላሽብኝ ደስ አይለኝም። ስለዚህ በተገቢው መንገድ በተጠንቀቅ እንዲሆን እፈልጋለሁ ብሎ ብሎ ነበር። ያ ነገር ምን ይመስላችኋል? እኔ ግን ናታን የእውነት ያደረገው አይመስለኝም። ያው ዳግም ልጅ ስለሆነ ዳግም ያደረገው ይመስለኛል። ምክንያቱም ቢንያምን ቢሆን ጠበቃ ነው አይደለም? እሱን ሊወጋ ቀርቶ ወንጀልን ሊከላከልና ፍትህን ሊያሰንፍ ነው እንጂ የሚችለው በፍጹም ሊወጋ አይችልም ማለት ነው። በሌላ በኩል ፂና ቤዚቲ እንግዲህ ሙያ እየተማሩ ይገኛል ማለት ነው። እኔ ያሳቀኝ የሽንኩርቱ አከታተፍ ነው። ከዛ ቤዛ አረ፣ ሽንኩርቱን እኮ የሽንኩርቱን ልጫ ለምንድን ነው እጆሮች ላይ የማታደርገው አለቻት። ልክ ነሽ እኮ ማድረግ ነበረብኝ ብላ አደረገችው። ከዛ ቤዝፊ ደግሞ ውሃው መጭመቅ ሲገባት ዝም ብላ ወዳ ወዲህ እንዲህ አደረገች እና መወልወል ጀመረች። በሌላ በኩል ቢኒ አንኳኳ በሩን። ከዛ ሲ አንኳኳ ከፈተለት ናታን። እንዴ ናቱ እንዴና? ደህና ነኝ ቢኒ። የሰላም ነው ጠፋህ እኮ። አዎ እባክህ ምን ተጠፋፋን እያለ ማውራት ጀመረ። እኔ እምልህ ምንድን ነው በሰላም ነው? አረ ደህና ነኝ እና ግን እኔ እምልህ ደህና ደህናናት? አለው አዎ፣ ደህና ነው። እንዴ ምን ተፈጠረ? ደህናናት። እንደውም አሁን ምግብ እንሰራለን እያሉ ሰራተኛን ቀጥረም እያሉ ደፋ ቀና እያሉ ነው። ጥሩ ነው እልቅስ። ከዛ በፊት አንድ ጥያቄ ልጠይቅህ አለው። ጠይቀኝ ናቱ፣ ምን ችግር አለው? ማለት ያንተና የዚህ ነገር ያው በውሸት ላይ የተመሰረተ ፍቅር ነው እና ደግሞ በውሸት ላይ የተመሰረተ ፍቅር ምን እንደሚያመጣ ታውቃለህ? ለ ለኔም አልበጀም በእውነተኛውም ተመሰቱ አለው። አረ ምንም ችግር የለውም። ታውቃለህ እኔ እኮ ጽን በጣም ነው የማፈቅራት ከራሴ በላይ እሱን። ተው እንዴ ለምንድን? ደስ ትላለህ ከኔና ከኢፍራታም ውጪ ያ ማለት ኢፍራታና አንተ ታዲያ ሆናችሁ ማለት እኛም ሆን ማለት ነው እንዴ? እኔ አፈቅራታለሁ። በቃ ይሄንን ማወቅ ነው የሚጠበቅበት ሲለው፣ እሱን ወደፊት እናያለን፣ ግን የእኔ እህት አንዲት የዘላላም ባንኳ ሲወርዳት ማየት አልችልም። አንተን ብትሆን ጓደኛ ነ የረጅም ዓመት ጓደኛ የእስር ቤት የክፉ ቀኔ፣ አንተንም ቢሆን እንድከፋ አልፈልግም አለው። አረ ችግር የለውም አብሽር፣ በቃ እንደዛ ከሆነ እንግባ ብለው ገብተው፣ እንዴ ናቱ መጣ እንዴ እና ምግብ እገዘን አለችው ቤዛ አ እኔማ እንደማላግዛችሁ ገና መጀመሪያ ነው ቃል የገባሁላችሁ፣ አንተ ልቅስ ከመጣህ ነዋ ሲለው ቢኒን፣ ቢኒ ደግሞ አይ እኔ እንኳ ጺን ማገዝ ይፈልጋለሁ አልና፣ ጺን እያገዛት ለምን ነው ያልደወልሽው? አላት ጺ ማስታወሷን አላወቀሱ ቀሱ። ከዛ አታየኝም? ስራ አይደል? እንዲህን ያስኩት ምግብ እየሰራ ነው ሲቀጥል ስልኬንም አላየሁትም፣ ስልኬም እዚህ የለም፣ ኤው ብላ በጣም ተናደደች። እንዴ እየተናደድሽ እኮ ነው አላት። ምን አገባህ? ነገርኩህ እኮ። ቆይ እንዲህ ምንነ ነው ብላ ውርጭጭ ስታለች። ከዛም በኋላ እሺ በቃ ብሎ ታከዞ እሱም ሄደ ወደ ገኒ ጋር። ከዛ የድሮ ትውስታቸውን ማስታወስ ጀመረና ገኒ መጣችና እንደ ልጄ መጣህ እንዴ? አዎ ገንዬ ምንድን ነው? ያሁንም ብቻ የስጁው የጽ ጉዳይ ነው። አዎ ግን ምን እንዳደረግኳት አላቅም። ምን እንደተፈጠረ እንኳ በማላቀው ነገር ጽ በጣም ደብሯታል ማለት አላውቅም። ከዛ በቃ ይዞ ሁሉም ነገር ይስተካከላል አለችው። እሺ ብቻ ግን አላቅም ብሎ በጣም ተበሳጨ። በሌላ በኩል ጽሄ ሉሊትን እያሰቃየቻት ነው እስኪ ዛሬ እንኳ ፈታ እንበል፣ ሁሌ ሀሳብ ጭንቀት፣ ወንድሜም ደግሞ ተመልሷል ብላ ሻዩን አፈላች። ና አንቺ እንኳ ሲቀዘቅዝልሽ ትጠጫለሽ ብላ ስንየው ላይ ሻይ አስቀርታ እሉሊት ላይ ደፋችበት። እንዴት ምን ሆነሽ ነው ስትላት፣ በጣም ይቅርታ በጣም ይቅርታ ታውቂያለሽ፣ ምንም አላስተዋልኩትም አለች። ግን ናታንና ቢዛ ነቅተውባታል ተንኮለኛ እንደሆነች ከዛ ሄደች በቃ፣ ጃኬት የልልበስ ብላ ጺም ሄደችና ፎቅ ራሱ በጣም አሰቃየቻት። ምክንያቱም ካስታወሰች ወዲህ እንዲህ እኔ ራሴ ነኝ ሁሉንም ነገር አድርጌ ከዚህ ቤት የማባረርሽ፣ በራስሽ ጊዜ ተባረሽ ትሄጃለሽ፣ ራስሽ ፈልገሽ እና ፈቅደሽ ነው ከዚህ ቤት የምትወጪው ብላ ዝታባት ነበረ እና እንዴ ቆይፂ ግን አሞሻል? እንደ ሲለጥ አይ ትንሽ ራሴን ስላምመ ይኮወደ ልቤ ልምጣ ስትል እንዴ ካልሆነ ሆስፒታል። ውይ ወንድሜ ደግሞ ሁሌ ሆስፒታል ሆስፒታል፣ በቃ የሆስፒታል አላርጂ ካለብህ እንዴ ብላ ተቆጣችው። እሺ አትቆጪ፣ ቤዛም ደግሞ እውነቷን ነው፣ በቃ ተዋደህን አይደለች እንዴ አለችና አዎ እሺ ብላ ዝም አለች። እፎቅም ሂዳ ስታሰቃያት ቆየች። በሌላ በኩል ያፌት ኢፍራቷን ይቅርታ ጠይቃት እኔ እኮ በጣም ነው የምቀናው። አይደለም እዛ ሂደሽ እንዲሁም እንኳ ስለ ናታን ስታወሪ በጣም ያበሳጨኛል ሲል አይ የእኔን የሆነ ነገር ማንም ሲነካብኝ ደስ አይለኝም አላት እ እኔ እኮ ጥንቱንም ያንተ አልነበርኩም። አንተ ነህ እንጂ እኔ እኮ ያንተ አይደለሁም አለችው አአ እንደዛም አትበይ። በልጅነቴ ያለኝ ሁሉ ወስደውብኛል፣ አቅም ስለሌለኝ። አሁን ግን አቅም ስላለኝ ሁሉንም ነገር እኔ ወስድባችኋለሁ አለ። አይ እንደዛ አታርግ ዋክህ ይሄ ትክክለኛ መንገድ አይደለም እኮ ለምንድን ነው እሺ? አብረን ማናድረው ሲላት፣ አይ ታውቃለህ፣ አሁን ዝግጁ አይደለሁም። ምን ማለት ነው? አንተ ብቻ ውደኝና ፍቅረኝ ማድረግ እኮ አስገድዶ ከመድፈር ምንም አይተናነስም። ስለዚህ ምን አለበት ትንሽ ብንግባባና ብንተዋወቅ አለችው። ሚስቴ እኮ ነሽ። አዎ ሚስትህማ መሆኑን አውቃለሁ ግን ይህን ያህልስ ጠብቀኸኛል እንዴ? ለትንሽ ጊዜ ብጠብቀኝ ምን ችግር አለው? ታውቂያለሽ አንቺ ስለሆንሽብኝ ለአንቺ መልካም መሆን ሆኖ ለመታየት ብዙ ነገሮችን እየተውኩ ነው። ብዙ ስራዎችንም እያበላሸሽብኝ ነው። ነገር ግን የእኔም ሕግ ቢከበር ጥሩ ነው። ሲቀጥል ደግሞ ማንንም እንድታገኝ አልፈልግም አላት። ችግር የለውም ከዚህ በኋላ ቤዛም ሆነች ናታን እንዲሁም ደግሞ ዳግም ቤተሰቦችንም ጭምር ማገኘት አልፈልግም። ችግር የለውም ተወው አለችው። አይ እኔ ያው ድሮውንስ ብቸኛ አይደለሁ እንደ አለች። አይ እኔማ እንደሱ እንድትሆኝ አይደለም ብቸኛ እንድትሆኛ አልፈልግም፣ ግን አንቺን የሚመጥኑሽ ሰዎች ጋር መዋል አለብሽ። የያፌት እኮ ባለቤት ነሽ ያለ ሲላት፣ እሺ በቃ አሁን ሂደተኛ አለችው። እንግዲህ ናታን እየጠፋ ሲፈለግ ሲፈለግ ሲፈለግ ናትዬ ጠፋ። የት ብዬ ልፈልገው? በቃ ኤፍራት አጋ ልደውል እንደ ስትል ሉሊት፣ እኔ ግን ደስ አላለኝም በዚህ በማታ እንዴት ባለ ትዳር ቤት ትደውላላችሁ? እረተው አለች። ግን እኮ ናታን አልመጣም እና ወንድም ያንድ ነገር ሱኖ በነበር ብላ ደወለችለት እንደዚህ ምን ሆነሽ ነው? ታየው ስለኔ ደህንነት ምን ማለት ነው ደግሞ ተመለሰብሽ? እንደዛ አይደለም፣ እና ናታን የለም። ምን የኔ ናታን ምን ሆነ? እንግዲህ አንችና ናታንም ሆነ ምንም አሁን የለም ነው የምልሽ። ባለሽ ወይም ማንቺ አይታችሁት ከሆነ አረበ ፍጹም። እና ባለቤትሽ የት ነው ያለው? ባለቤቴማ ጠዋት የወጣ ይወጣል አልተመለሰም። ስራ ነው የሄደው። የት እንዲሄደ አልነገረሽም እንዴ? ፂህ ደግሞ ከመቼ ወዲህ ነው እሱ ያለበትንና እዚህ ቦታ ነኝ የሚለው አልነገረኝም። ብቻ ግን ጧት እንደወጣ አልተመለሰም አለች። ከዛ ቤዛ ምን አለች? ነገርኩሽ ጧት እንደወጣ አልተመለሰም አለች አለኝ። ከዛም በኋላ ወይኔ ጉዴ ምን ይሻላል እያለች ጺም ቢሆን በጣም እያሰበች እንዲሁም ኢፍራታም እያሰበች፣ ሉሊት ደግሞ ነገሯን ለመጠንጠን እንግዲህ እህኔ ያፌት ጋር ደውላ ይሆናል ለያፌት ብትናገር እኮ ነው እሱ ግን በጩቤ ተወግቶ ተዘርሯል። ከዛ ያፌት እንግዲህ ብቻውን እየመጣ እያለ በጩቤ ተሸፋፍኖ የወጋው ሰው አለ። ያ ሰው ማን ይሆን? እስኪ ኮሜንታተሮች ጻፉልኝ ማለት ነው። ናታን ነው ወይስ ደግሞ ዳግም ወይስ ደግሞ ያ ያክስቱ ልጅ? ምክንያቱም ጥላተ ብዙ ነው ያፌት እንደሆነ፣ ፖሊሶችም ያሳድዱታል ማን